ሰላም፣ ሰላም ቢኒያም ነኝ የቢኒ 27 የዩቲዩብ ቻናል ነው። ዛሬ ይዤላችሁ የመጣሁት እንግዲህ ቪዲዮ ኢዲት ለማድረግ የሚጠቅመንን ይህን ዛሬ የማሳያችሁን ሶፍትዌር በቀላሉ ዳውንሎድ አድርግታችሁ እንዴት እናንተ በቀላሉ ቪዲዮ ኢዲት ማድረግ ትችላላችሁ የሚለውን ዛሬ የማሳያችሁ ይሆናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማረግ የቻናላችን ቤተሰብ ይያልን እንዲሁም ደግሞ ቪዲዮ ከወደዳችሁ ላይክና ሼር እያደረጋችሁ ጥያቄም ሆነ ደግሞ በቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለ ከስር በኮሜንት ቦታ ላይ ጻፉልኝ እያልኩኝ ወደ ዛሬ ቪዲዮ ይገባል። ውድ የዩቲዩብ ቻናል ቤተሰቦቼ እንግዲህ ቅድም እንደነገርኳችሁ ዛሬ ይዤላችሁ የመጣሁት እንግዲህ ቪዲዮ ኢዲት ለማድረግ የምንጠቀመውን ወሳኝ የሚባል ሶፍትዌር እንግዲህ ዛሬ ይዤላችሁ መጥቻለሁ። ይሄንን ዛሬ የማሳያችሁን ሶፍትዌር በመጠቀም እንግዲህ እናንተ የምትፈልጉትን ቪዲዮ እዚህ ሶፍትዌር ላይ በመሆን እንግዲህ በቀላሉ ኢዲት ማድረግ ትችላላችሁ። ይህ ዛሬ የማሳያችሁ የኮምፒውተር ሶፍትዌር እንግዲህ ለጀማሪ ዩቱበርም ሆነ እንዲሁም ደግሞ እንደዚሁ ቪዲዮ ኢዲት የሚያደረጉ ሰዎች በቀላሉ ይሄን ሶፍትዌር ዳውንሎድ በማድረግ በቀላሉ ኢዲት ማድረግ የፈለጉትን ቪዲዮ በቀላሉ ኢዲት ለማድረግ የሚረዳ ወሳኝ ሶፍትዌር ነው ማለት ነው እንግዲህ ዛሬ የማሳያችሁ እኔም እንግዲህ የዩቲዩብ ቪዲዮ ለመስራት የምጠቀመው ሶፍትዌር ነው እንግዲህ ተመልካቾቼ፣ ማለት ነው። እንግዲህ ይሄንን ሶፍትዌር ለማውረድ እንግዲህ ከስር በስክሪኑ ላይ እንደምትመለከቱት ጎግል ላይ በመግባት እንግዲህ ሰርች ታደርጋላችሁ ማለት ነው። እንግዲህ ተመልካቾቼ ሰርች ስታረጉ እንግዲህ ይሄንን የኮምፒውተር ሶፍትዌር የምታወርዱበትን እንግዲህ ኦፊሻል ይሄ ቪዲዮ ኢዲት ለማድረግ የሚረዳን ሶፍትዌር የሚገኝበትን ኦፊሻል ፔጃቸውን እንግዲህ እንደምትመለከቱት እንደዚህ ያመጣላቸዋል። እዚህ ኦፊሻል ፔጃቸው ላይ በመሆን እንግዲህ በቀላሉ ይሄንን የኮምፒውተር ሶፍትዌር በማውረድ እንግዲህ መጠቀም ትችላላችሁ። የሶፍትዌሩ ስም እንግዲህ ፊሊሞራ የሚባል የቪዲዮ ኢዲቲንግ ሶፍትዌር ሲሆን እንግዲህ የተለያዩ ቨርዥኖች ስላሉት እኔ አሁን ቪዲዮዎችን ኢዲት ለማድረግ የምጠቀምበት ይሄ ፊሊሞራ ኤክስአይ የሚባለውን የኮምፒውተር ሶፍትዌር ነው። ስለዚህ እንደምትመለከቱት ይሄ ኦፊሻል ፊሊሞራን የምታወርዱበት ኦፊሻል እንግዲህ ፔጃቸው ነው። እንግዲህ እንደምትመለከቱት እዚህ ጋር ከስር ፍሪ ዳውንሎድ የሚል አለ። እሱን በመንካት እንግዲህ ይሄንን የቪዲዮ ኢዲት ለማድረግ የሚጠቅመንን የኮምፒውተር ሶፍትዌር ማውረድ ትችላላችሁ ማለት ነው። ስለዚህ ይሄንን ሶፍትዌር እኔ ስላወረድኩት እዚህ የኮምፒውተር ሶፍትዌር ላይ በመሆን እንግዲህ ስለዚህ ሶፍትዌር አንዳንድ ነገሮች የማሳያችሁ ይሆናል። እናንተ ግን አሁን ያ ባሳያዎቹ ኦፊሻል ይሄንን የፊሊሞራን ቪዲዮ ኤዲቲንግ ሶፍትዌር የምታወርዱበት ኦፊሻል ፔጃቸው ላይ በመሆን ይሄንን የኮምፒውተር ሶፍትዌር በቀላሉ ዳውንሎድ አድርጋታችሁ ኮምፒውተራችሁ ላይ መጫን ትችላላችሁ ማለት ነው። እንግዲህ ተመልካቾቼ እንደምትመለከቱት እኔ ቪዲዮ ኤዲት ለማድረግ የምጠቀመው እንግዲህ ይሄንን ሶፍትዌር ነው። እዚህ ሶፍትዌር ላይ በመሆን እንግዲህ በቀላሉ ቪዲዮዎችን ኤዲት ለማድረግ ይረዳቸዋል ማለት ነው። እንዲሁም ደግሞ እዚህ ቪዲዮ ኤዲቲንግ ሶፍትዌር ላይ በመሆን እንግዲህ በቀላሉ እኛ ቴክስቶችንም ሆነ እንዲሁም ደግሞ የሳምፕል ቪዲዮዎችን፣ አውዲዮዎችን የተለያዩ ነገሮችን በቀላሉ በማውረድ የዚህ ኮምፒውተር ሶፍትዌር የሚገኝበት ዌብሳይት ላይ እንግዲህ አፕዴት ሲያደርጉ እናንተ በቀላሉ እነዚህን አዳዲስ የሚለቁትን ሳምፕል ቪዲዮዎችም ሆነ እንዲሁም አውዲዮ ቴክስቶችንም ጭምር በቀላሉ ዳውንሎድ ለማድረግ እንግዲህ ይረዳቸዋል ማለት ነው። እዚህ ሶፍትዌር ላይ በመሆን ማለት ነው። ስለዚህ የዚህን ሶፍትዌር አንዳንድ ነገሮች ስንመለከት እንግዲህ አሁን እኛ የምንገኝበት ሚዲያ የሚለው ቦታ ሲሆን፣ ከላይ እንግዲህ እንደምትመለከቱት የተለያዩ ኦፕሽኖች አሉ። ከነሱ ኦፕሽኖች ውስጥ እንግዲህ ሚዲያ የሚለው ቦታ ላይ ነው አሁን እኛ የምንገኘው። እዚህ ሚዲያ ላይ እንግዲህ እኛ ኢዲት ለማድረግ የምንፈልገው ቪዲዮ እዚህ ጋር እንግዲህ እንደምትመለከቱት የመደመር ምልክት ያለችበት ቦታ ላይ እንግዲህ በመንካት እኛ ከፋይላችን ላይ ሎድ በማድረግ እዚህ ጋር በማምጣት አድ ማድረግ እንችላለን ማለት ነው፣ እዚህ ሚዲያ ላይ በመሆን ማለት ነው። እንዲሁም ደግሞ ከሚዲያ አጠገብ ደግሞ አውዲዮ የሚል አለ። እዚህ አውዲዮ ውስጥ ስገቡ እንግዲህ የተለያዩ ሳምፕል አውዲዮዎችን ይዞ ይገኛል። ይሄ አውዲዮ የሚባለው ቦታ እናንተ የምትፈልጉትን የአውዲዮ ሳምፕል እንግዲህ እዚህ ኢዲት ማድረግ በምታስቡት ቪዲዮ ላይ በመጨመር እንግዲህ የዚህ ኮምፒውተር ሶፍትዌር ላይ የሚገኙትን ሳምፕል አውዲዮዎች በቀላሉ እናንተ መስራት ባሰባችሁት ቪዲዮ ላይ በመጨመር እንግዲህ መጠቀም ትችላላችሁ። እንዲሁም ደግሞ እንደምትመለከቱት ወደ ታች ስትወርዱ ዳውንሎድ የሚፈልጉ እንግዲህ አንዳንድ የአውዲዮ ሳምፕሎች አሉ። እንግዲህ እንደምትመለከቱት የታች ቀስት ምልክት የሚያሳየው ይህንን የአውዲዮ ሳምፕል እንግዲህ ዳውንሎድ ማድረግ ስላለብን፣ ግዴታ የኢንተርኔት ኮኔክሽን ባለበት ቦታ ላይ በመሆን ይህንን ሳምፕል ዳውንሎድ በማድረግ እንግዲህ በቀላሉ ቪዲዮአችን ላይ አድ በማድረግ መጠቀም ያስችለናል ማለት ነው። ቅድም እንደነገርኳችሁ እንግዲህ ይሄ የኮምፒውተር ሶፍትዌር በቀላሉ አፕዴት ሲሆን የተለያዩ የአውዲዮ ፋይሎችንም እዚህ ጋር እንግዲህ አድ ያደርግልናል ማለት ነው። እኛ ከኢንተርኔት ጋር ኮኔክት በምናደርግበት ወቅት ማለት ነው። እሱን እኛ ዳውንሎድ በማድረግ እንግዲህ በቀላሉ የነዛን አውዲዮ ፋይል ቅድም እንደነገርኳችሁ ኢዲት ማድረግ በፈለግነው ቪዲዮ ላይ መጨመር እንችላለን ማለት ነው። እንዲሁም ደግሞ ከአውዲዮ አጠገብ ደግሞ ታይትል የሚል አለ። እዚህ ታይትል በሚለው ቦታ ላይ እንግዲህ እንደምትመለከቱት የተለያዩ የቴክስት አይነቶችን እንግዲህ ይዞ የሚገኝ ቦታ ነው። እዚህ ጋ እንግዲህ እኛ ቪዲዮአችን ላይ አድ ማድረግ የፈለግነውን የቴክስት አይነት እንግዲህ ከዚህ ውስጥ በመምረጥ እኛ ለመስራት ባሰብነው ቪዲዮ ላይ እዚህ ጋ በቀላሉ አድ እንድናደረግ የሚረዳን የቴክስት ቦታ ነው። እንግዲህ እንደምትመለከቱት ለሳምፕል ያህል አሁን ይሄንን አሁን የከፈትኩትን ቴክስት እንግዲህ እንደምትመለከቱት በእንደዚህ አይነት መንገድ እዚህ ጋር አድ ለማድረግ ይረዳናል ማለት ነው፣ እኛ ኢዲት በምናረገው ቪዲዮ ላይ ማለት ነው እንግዲህ ተመልካቾቼ። እንዲሁም ደግሞ እዚህ ታይትል በሚለው ቦታ ላይ እንግዲህ እኔ አሁን አብዛኛውን ታይትል ስላወረድኩት ነው እንግዲህ እንደዚህ የምታዩት እናንተ እዚህ ጋ አሁን ያልወረደ የዚህ የዚ የኮምፒውተር አዲስ አፕዴት ያደረገው እንግዲህ ታይትል በእንደዚህ አይነት መንገድ ልታገኙ ትችላላችሁ። ያንን ቅድም እንዳልኳችሁ አውዲዮ ላይ እንዳሉ ሳምፕሎች በቀላሉ እናንተም እዚህ ጋር አፕዴት የሆነውን ታይትል በቀላሉ በማውረድ እንግዲህ የኢንተርኔት ኮኔክሽን ባለበት ቦታ ላይ በመሆን በማውረድ እናንተ ኢዲት ማድረግ በፈለጋችሁት ቪዲዮ ላይ ይህንን ታይትል መጨመር ትችላላችሁ ማለት ነው። እንግዲህ ከታይትል ከሚለው ስንወጣ እንግዲህ ካጠገቡ ትራንዚሽን የሚል አለ። እዚህ ትራንዚሽን በሚለው ቦታ ላይ እንግዲህ እኛ ኢዲት የምናደርገው ቪዲዮ ላይ እንግዲህ እነዚህን እዚህ ሶፍትዌር ላይ የሚገኙትን የቪዲዮ ትራንዚሽኖችን በመጠቀም እንግዲህ በቀላሉ አንድም ሆነ ሁለት ቪዲዮ ኢዲት ስናረግ ከአንደኛው ቪዲዮ ወደ አንደኛው ቪዲዮ ትራንዚት ለማድረግ እንግዲህ እነዚህን ኢፌክቶች በመጠቀም በቀላሉ እዚህ ሶፍትዌር ላይ በመሆን እንግዲህ ኤዲት የምናደርገው ቪዲዮ ላይ አድ በማድረግ በቀላሉ ከአንዱ ቪዲዮ ወደ ሌላው ቪዲዮ በምንገባበት ወቅት በቀላሉ የተለያዩ ኢፌክቶችን በመቀያየር እንግዲህ መጠቀም እንድንችል የሚረዳን ቦታ ነው ማለት ነው። እንግዲህ ተመልካቾች ማለት ነው እንደ ሌሎቹም እንግዲህ ቅድም እንዳልኳችሁ እንደ አውዲዮ እና ታይትል ላይ እንዳሉት እዚህ ላይም እንግዲህ አፕዴት ሲሆን የተለያዩ አዲሽናል ፊቸሮችን ስለሚጨምር እናንተ እነዛን አዲሽናል ፊቸሮች ዳውንሎድ በማድረግ እንግዲህ በቀላሉ እናንተ መስራት ባሰባችሁት ቪዲዮ ላይ መጠቀም ትችላላችሁ ማለት ነው። እንዲሁም ደግሞ ከሷ አጠገብ ኢፌክት የሚል አለ። ኢፌክት በሚለው ቦታ ላይ እንግዲህ የተለያዩ የቪዲዮ ሳምፕል ኢፌክቶች እንግዲህ እናንተ በምሰሩት ቪዲዮ ላይ ልትጠቀሟቸው የምትችሏቸው ኢፌክቶችን ይዞ የሚገኝ እንግዲህ ቦታ ነው። እዚህ ጋር ያሉትን ኢፌክቶች በመጠቀም እንግዲህ በቀላሉ እናንተ ለመስራት ባሰባችሁት ቪዲዮ ላይ እነዚህን ኢፌክቶች በመጨመር መጠቀም ትችላላችሁ ማለት ነው። እንዲሁም ደግሞ ቅድም እንዳልኳችሁ እዚህ ላይም አፕዴት ሲሆን የአዳዲስ ኢፌክቶች ይዞ ስለሚገኝ እናንተ ያንን ኢፌክት እንግዲህ አብዴት በሚሆንበት ሰዓት እናንተ ዳውንሎድ በማድረግ መጠቀም ትችላላችሁ ማለት ነው። እንዲሁም ደግሞ ከኢፌክት ስንወጣ ኤሌመንት የሚል አለ። እዚህ ኤሌመንት በሚለውን ቦታ እንግዲህ የተለያዩ እኛ ቪዲዮ በምንሰራበት ወቅት ልንጨምራቸው የምንችላቸው የተለያዩ የእንቅስቃሴ ሞሽኖችን የያዘ እንግዲህ ኢዲት የምናደርገው ቪዲዮ ላይ ልናክለው የምንችል የተለያዩ ኤሌመንቶችን እንግዲህ ይዞ የሚገኝ ቦታ ነው። እንደምትመለከቱት የተለያዩ በጣም ብዙ ኤሌመንቶችን ነው እንግዲህ እዚህ ቦታ ላይ ይዞ የሚገኘው። እኛ ኢዲት በምናደርገው ቪዲዮ ላይ በመጨመር እንግዲህ እኛ ኢዲት የምናደርገውን ቪዲዮ ይገልጽልናል የሚለውን ኤሌመንት እንግዲህ እዚህ ውስጥ በመምረጥ በቀላሉ ለመጠቀም የሚረዳን ቦታ ነው። እንዲሁም ደግሞ ከኤለመንት አጠገብ ደግሞ ስፕሊት ስክሪን የሚል አለ። እዚህ ጋር ደግሞ እናንተ ኢዲት ለማድረግ ያሰባችሁትን ቪዲዮ በተለያየ የስክሪን አይነት ስፕሊት የሚያደርግላችሁ ቦታ ነው። እንግዲህ እንደምትመለከቱት እናንተ እዚህ ጋር እንግዲህ በመግባት ኢዲት የምታደርጉትን ቪዲዮ ስክሪን ስፕሊት የሚያደርግላችሁን ኢፌክት እንግዲህ በመጠቀም በቀላሉ እናንተ ኢዲት ለማድረግ ያሰባችሁት ቪዲዮ ላይ በመጨመር እንግዲህ መጠቀም ትችላላችሁ። እዚህ ቦታ ላይ በመሆን ማለት ነው። እንግዲህ ተመልካቾች አሁን እንደነገርኳችሁ ይሄ የኮምፒውተር ሶፍትዌር እንግዲህ የተለያዩ እኛ ኤዲት ለማድረግ እያሰብነውን ቪዲዮ እንግዲህ በቀላሉ ኤዲት ለማድረግ እንግዲህ የተለያዩ አማራጮችን በእንደዚህ አይነት መንገድ እንግዲህ ይዞ የሚገኝ የኮምፒውተር ሶፍትዌር ነው እንግዲህ ተመልካቾች ማለት ነው። እንዲሁም ደግሞ ከላይ እንደምትመለከቱት የተለያዩ አሁን ካሳዩዋችሁ አናት ላይ እንግዲህ እንደምትመለከቱት የተለያዩ ኦፕሽኖች አዲሽናል ኦፕሽኖች የምንላቸውን በተጨማሪ መልክ ይዞ ይገኛል እንግዲህ እንደምትመለከቱት። ውድ የዩቲዩብ ቻናል ቤተሰቦቼ እንግዲህ ዛሬ ቪዲዮ ኤዲት ለማድረግ የሚረዳንን የኮምፒውተር ሶፍትዌር እንዴት ማውረድ እንችላለን እና እንዲሁም ደግሞ ስለ ሶፍትዌሩ አንዳንድ ነገሮች ያሳየሁበት ክፍል ሲሆን፣ በቀጣይ ክፍል ደግሞ ቪዲዮ አዳርግተን እንዴት ኤዲት እናረጋለን የሚሉትን እንዲሁም ደግሞ አንዳንድ ቪዲዮ ኢዲት ለማድረግ የሚረዱን ቲፖችን ጭምር የማሳይበት ቪዲዮ ይዤ እመጣለሁ። ለዛሬ እንግዲህ ስለዚህ ቪዲዮ ኢዲት ለማድረግ የሚረዳን ሶፍትዌር እንግዲህ አንዳንድ ነገሮች ያሳዩበት ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት እንግዲህ ላይክ በማድረግ እንዲሁም ደግሞ ጥያቄም ሆነ በቀጣይ ሌላ እንድሰራላችሁ የፈለጋችሁት ቪዲዮ ካለ ከስር በኮሜንቷ ቦታ ላይ ጻፉልኝ እያልኩኝ፣ ለቻናላችን ደግሞ አዲስ የሆናችሁ ቤተሰቦች ካላችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እያልን ቸር ያቆየን።